ይህ ዕድል እንዳያመልጣችሁ። መንግስት በአጋር አካላት ድጋፍ አምስት ሚሊየን የኢትዮጵያ ኮደርስ የተሰኘ ሥልጠና ማመቻቸቱ ይታወቃል። ይህ ኢኒሼቲቭ ከአይሲቲ ጋር ግንኙነት ያላቸውን ኮርሶች ጥራቱና በጥልቅ ይዘቶች በሚታወቀው በኦዳሲቲ ፕላትፎርም እዲያሰድን ፕላትፎርም የፕሮግራሚንግ፣ ዳታ ሳይንስ፣ አርተፊሻል ኢንተለጀንስ እና ሌሎችም ከአይሲቲ ጋር የተገናኙ ኮርሶችን ከክፍያ ነፃ ማግኘት የሚያስችል ነው። ተማሪዎች እና መምህራን ያለምንም ወጪ በእነዚህ ኮርሶች በመመዝገብ ይህንን ልዩ የስልጠና ዕድል መጠቀም የሚችሉ ሲሆን በዚህ ፕሮግራም ውስጥ በመሳተፍና ችሎታቸውን በማጎልበት በዓለም አቀፍ ገበያ ከፍተኛ ተወዳዳሪ መሆን ይችላሉ። በዚህ ስልጠና ተመዝግበውና የትምህርት ይዘቶቹን ተምረው ያጠናቀቁ ተሳታፊዎች በዓለም አቀፍ ድርጅቶች ዕውቅና ያለውና የሥራ ዕድልን በእጅጉ ሊያሳድግ ከሚችለው ከኦዳሲቲ የምስክር ወረቀት ያገኛሉ። ለስልጠናው እንዴት መመዝገብና መሳተፍ እንደሚቻል በቪዲዮ አዘጋጅተን ማሳየት እንችላለን፣ ፍላጎታችሁን በኮመንት አስቀምጡልን። ስለሆነም ፍላጎት ያላችሁ ተማሪዎችና መምህራን ይህንን በብዙ ክፍያ ይሰጥ የነበረን ስልጠና በነፃ መሰልጠን ትችላላችሁ። ሌሎች መረጃዎችም እንዲደርሳችሁ ይህን ቻናል ሰብስክራይብ አድርጉ።